አንዳንድ ጊዜ ዶሮች ምንም አይነት ምልክት ሳያሳዩ ድንገት የመሞት ነገር ይከሰታል። ይህንንም ስታዩ ያው እንደ ፋርመር ትደነግጣላችሁ። ግን ይሄ ጉዳይ በፊትም የሚታወቅና በእርባታ ዘርፍ ውስጥ የታወቀ ነገር ነው። ሰላም! የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄም ጉዳይ ያው በብዛት የማይከሰት ግን ሲከሰት አስደንግጦን ችግር ውስጥ ሊከትን የሚችል ነገር ነው። ያው ምክንያቶቹንና መፍትሄዎቹን ተመልክተን እናልፋለን። ስለዚህ ይሄ ጉዳይ የሚሆነው በርዕሱ ላይ እንዳያችሁት ድንገተኛ ሞት በዶሮች ላይ ነው። ድንገተኛ ሞት በዶሮች ላይ ዶሮች ድንገት ምንም አይነት የህመም ምልክት ሳያሳዩ በሰላም ትላንትና እየተመገቡ የነበሩ ዶሮች ድንገት ወደ ላ ወርቀው የመሞት ነገር ይከሰታል። እንደዚህ አይነት ነገር የመከሰት እድሉ አንዳንዴ ይፈጠራል። ወይም ደግሞ ብዙ ዶሮ ላችሁ ከነዚህ ዶሮች ውስጥ የተወሰኑት ዶሮች በእንደዚህ አይነት ነገሮች በመጠቃት ድንገተኛ ሞት ሊያጋጥማችሁ ይችላል። አንዳንዴ ያው ጠዋት መታችሁ ፋርማችሁን ስትከፍቱ አንድ ዶሮ ድንገት ኮላፕስ አድርጎ የሞተ ዶሮ ልታገኙ ትችላላችሁ። ዶሮ ያው ኖርማሊ ሲሞት እንደምታውቁት ታሞ ከዛ ምልክት አይታችሁ ያንን ምልክት ስታሳምሙ ስታዩ ቆይታችሁ ድንገት በዛው ላይ ያ ምልክት ጸንቶ ሊሞቱ ይችላሉ። ይሄ የታወቀ ነው። ግን ድንገት የሚሞቱ ዶሮዎች ይታወቃል። ስለዚህ ምንድን ነው ምክንያቱ? ድንገት የሚሞቱ ዶሮዎች ምክንያቱ ምንድን ነው የሚለውን እንመለከታለን። በአንደኛ ላይ የተቀመጠው በልብ ምክንያት ነው። በልብ ምክንያት ዶሮዎች ድንገት ሊሞቱ ይችላሉ። ይህ ማለት በልባቸው ውስጥ በሚፈጠር ድርቀት ይከሰታል። ይሄም በአብዛኛው የሚከሰተው የስጋ ዶሮዎች ላይ በፍጥነት እንዲያድጉ በሚደረጉ ዶሮዎች ላይ በፍጥነት ለማደግ በሚፈጠረው በውስጣቸው በሚፈጠረው የልብ ምክንያት ይሞታሉ ማለት ነው። ሁለተኛ ላይ የተቀመጠው ደግሞ ያው ብዙ ጊዜ የሚገጥመን በመታፈን የሚፈጠር ሞት ነው ማለት ነው። ይህንንም የሚፈጠረው ዶሮዎች በብርድ ምክንያት ወይም ደግሞ ሙቀት ለመፍጠር እርስ በርሳቸው ላይ ሲወጡና ተጣቦ የሆነች ቦታ ላይ ሲገፋፉ ከስር ያሉ ዶሮዎች ወይም አቅም የሌላቸው ዶሮዎች የመሞት ነገር ይከሰታል። ይህንንም ድንገተኛ ሞት እንዲከሰት ከሚያደርጉ ነገሮች ላይ ሁለተኛ ላይ ተቀምጧል። ሶስተኛ ላይ የተቀመጠው ደግሞ ሜታቦሊክ ወይም የአመጋገብ ሁኔታ ነው። ዶሮች በአመጋገብ ሁኔታ ያው ሊሞቱ ይችላሉ። ይሄም ምግባቸው ላይ በሚመገቡበት ጊዜ በሚፈጥሩ ችግሮችም አንዳንድ ጊዜ ሞት ሊከሰት ይችላል። ይህንንም አንዳንዶች ከመጀመሪያው ጉዳይ ጋር፣ ከልብ ጉዳይ ጋር አያይዘውም የሚያነሱት አሉ። ግን በዚህ ጉዳይም ሊሞቱ ይችላሉ። አራተኛው እና የመጨረሻው ያው የኢንቫይሮንመንታል ችግር ነው፣ ወይም የአካባቢ ሁኔታ። ይህንም ይሄኛው ሁሉንም ያጠቃልላል። ምክንያቱም ዶሮች ለምሳሌ ለከፍተኛ ሙቀት ከተጋለጡ፣ እንደዚሁም ደግሞ መንቀሳቀስ የማይችሉበት ሁኔታ ላይ ካሉ፣ በተለይ የስጋ ዶሮች እዛው ባሉበት ቦታ ብቻ የሚያድጉ ከሆነ ቆፍሮ ከመጠን በላይ በሚሆኑ ውፍረት ምክንያት የልብ ችግር ሊፈጠርባቸው ይችላል። ከመጠን በላይ የሆነ ማብራት ወይም ያው አርቲፊሻል የሆነ ማብራት ማለት ነው የተፈጥሮ ላይትን አለማግኘትና ና በዛም ምክንያት ሊፈጠሩ የሚችሉ ችግሮች ዶሮች ሊሞቱ ይችላሉ ማለት ነው። ከዚህ በተረፈ ግን ያው ይሄም ከኛ ቁጥጥር ውጪ የሆነ ነው አብዛኛው ነገር። ስለዚህ ከኛ ቁጥጥር ውጪ በመሆኑ ነገሮች አንደነግጥም ግን ለጥንቃቄ ያክል የሚደረጉ ነገሮችን እንመለከታለን። ለመከላከል አንደኛ ላይ ያስቀመጥኩት የምግብ አመጋገብ ሁኔታን በጥሩ ሁኔታ መያዝ ነው። በጣም ካርቦሃይድሬት ያለባቸውን የምግብ አይነቶች በመቀነስ ዶሮዎች በስርዓቱ እንዲያድጉ ማድረግ ይቻላል። ይሄኛው በአብዛኛው ያው የስጋ ዶሮ ላይ እንዳልኳቸው አትርሱ። ስለዚህ በዚህ በዚህ ማድረግ ይቻላል። ሁለተኛው ደግሞ ምግብ መቀነስ፣ ምግብ መከልከል። በብዛት ዶሮች ምግብ በሚወስዱበት ጊዜ በብዛት ወስደው በብዛት ለሚፈጠሩ ችግሮች ሊጋለጡ ስለሚችሉ ማለት ነው። ሶስተኛ ላይ ያለው ደግሞ የማብራት ሁኔታቸውን በተቻለ መጠን ተፈጥሮ የሆነ ላይት እንዲያገኙ የቤት አሰራሩን በዛ መልክ ማድረግ ይህንንም ከፍተኛ የሆነ ው በአርቲፊሻል ምክንያት ለሚመጣ ጨረር የላይት ችግር እንዳይጋለጡ ያደርጋቸዋል። አራተኛ ላይ የተቀመጠው ደግሞ ያው ያሉትን ነገሮች ማስተካከል፣ ኢንቫሮንመንት የተባለውን የአካባቢ ላይ ያሉትን ሁኔታዎችን መቆጣጠር፣ ጥሩ የሆነ ንፋስ እንዲኖር፣ ጥሩ የሆነ ቴምፕሬችር እንዲኖር ማድረግ መሞከር የእነዚህ ነገሮችን እንድናስቀር ሊረዳን ይችላል። የመጨረሻው መፍትሄ ብለን ደግሞ ያስቀመጥ ነው ያው ጭንቀትን መቀነስ ነው። ዶሮች እንዳይደራረቡ ሌሎች ሌሎች ነገሮች ውስጥ እንዳይፈጠሩ በምታሳድጉበት ጊዜ ላይ በቂ የሆነ ቦታ እንዲኖራቸው እና ጥሩ የሆነ እንዲበታተኑ ከቦታቸው እንዲበታተኑ እና እርስ በእርሳቸው በመደራረብ ለሚፈጠሩ ችግሮች እንዳይጋለጡ ማድረግ መቻል ነው። እዚህ ጋ ማወቅ ያለባችሁ ያው ጨርሰናል፣ ለዚህ የተለየ የሆነ ሕክምና የለውም። በቃ ድንገተኛውን አደጋ ስለሆነ አብዛኛው ከእናንተ ቁጥጥር ውጭ ነው። መከላከል ብቻ የምትችሉትን ነገሮች ታደርጋላችሁ እንጂ ከዛ በተረፈ ድንገተኛ ለሚከሰት ችግር ይሄ ነው ተብሎ ተቀመጠ መድኃኒት፣ ወይም ደግሞ የተለየ የሚቀመጥ ነገር የለም። እንደ አደጋ ነው የሚቆጠረው ማለት ነው። የአፍሪካ መጋቢዎች የዛሬ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እንገናኛለን። ይህንን ዩቱብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ኮመንት ና ላይክ እንጠብቃለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ